ምሳሌ ክፍል ሃምሳ ሰባት ዳጣና ሙጌ የተነጋገሩት ነው። እንጀላችሁ መጥቻለሁ። አንተ ሙጌ ግን የመጨ ነው የሚጣፍጠው እንዴ? ምንድነው? ቆይ ከበረዶን እንደሚሰሩት ወይ ወይኔ፣ አይስክሪም በጣም ነው የሚጣፍጠው። ትኖራት አይደል ምሳሌ፣ እንዴት ናት? ቆይ አንተ ደውለህ ለምን አትጠይቃትም? እንዲህ አስቀየሞኛል። ይቅርታ እንኳኳ አልጠየቀኝም። ግን ሙጌ አንተ ምን አይነት ቦታ ላይ እንዳለ ብታየው ታዝንለታለ። የሌለ ራሱን ጥሏል። አባት ግን እንደዚህ ለልጁ ይሆናል። እንዲ እንዲህ ድጋሚ ሆስፒታል ውስዷ ታድ አልነበር? እን አዎ፣ ትንሽ ነቅታለች። ግን በሁለት ሳምንት ጊዜ ውስጥ እህዳ ውጭ ካልታከመች አድንም ተብሏል። ታዲያ ለምን አይወስዳትም? ሁሉንም ጨርሷል። ግን ሁለት ሚሊዮን ብር ይጎልበታል። መኪናውና ቤቱን ስንት ሸጠው? ስምንት ነው የሸጠው መኪናና ቤቱን። ሁለት ሚሊዮን ነው የጎደለው። አዎ ሁለት ሚሊዮን ነው የጎደለው። ምናልባትም እኮ ልጁን ሊያጣት ይችላል። አረባክ ብሩኬ፣ ምሳሌ ናቶ። ምንም ሰው አይሆንም ይኖራል። ዳጣ፣ ምንም አይሆንም። አራራ ኬድዬን አይኖርም። ሙጌ፣ ግን ሁሉም አባት ለልጁ እንዲህ ነው። አዎ ሁሉም አባት ለልጁ ይሞታል። እኔም አሁን አባት ቢኖረኝ እንደዚህ ይሆንልኛል ነው የምትለኝ? አዎ እንዴት አይሆንልሽ። ግን ደግሞ አባትሽን የምታውቀው እናትሽ ብቻ ናት። ቀርመን እናትሽ መፈለግ አለብን። እንዴት ዳጣ፣ ምን ነው በሀሳብ ጭልጣልሽ? ገርሞኝ እኮ ነው። አንተ እንደዛ ካልከኝ በኋላ እናትና አባት እንዳለኝ ማሰብ ጀመርኩ። ከእናትና ካላባት የሚፈጠር ነገር የለም። ቤተ ክርስቲያን በር ላይ ያነሱት ልጆች ምንም ብለውሽ አያውቁም? ባክ ምንም ነገር አያውቁም። ማለቴ ያሳደገሽ ማን ነው? ማን እንዳነሳሽ ማወቅ አለብሽ። ያነሱ ሰዎች የት እንዳሉ ታውቂያለሽ? ምንም አላቅም። ግን አንድ ቀጭን የሚባል ሰው ሰው ላይፏ ተቀይሮ እንደኖረች አውቃለሁ አስታውሳለሁ። እሷን ፈልጊ፣ እናገኛት። ምናልባት ከእሷ ፍንጭ ይገኝ ይሆናል። ፍንጭ እንኳ ባታገኝ፣ ለምን ያሳደገችሽ እሷው ትሆን ልኮን ትችላለች። ሙጌ፣ በጣም አመሰግናለሁ። ልቤ እኮ ይፈልጋል። ደግሞ ቡራን ታየው የሆነ ስለ አባት አስባለሁ። የወለደች እናትሽ ወይም የወለደሽ አባትሽ እህነ አድጋ ይሆን። የቱና ይሆን እያሉ እያሰቡ ይኖረው ይሆናል። እንዴ ምን ነው? ዳጣ ታለቅሽ ነው እንዴ? ምንም። እንዴ ጥያጣ አንቺ ይከፋሻል፣ ታለቅሻለሽ እንዴ? ሁሌ ትስስቅ ስጫወት የማይከፋኛው አይመስላችሁም? ማለት የምር ዳጣ፣ እኔ የመጀመሪያ ጊዜ ከአንቺን ባሳይ ሳለቅስም የመጀመሪያ ጊዜ ነው። ስለ እናትና ስለ አባት ስላሰብሽ ነው ያለቀሽው? አዎ ከሰው ተፈጥረህ ብቻ መሆን ምን ያህል አደጋ እንደሆነ አንተ አታውቅ። ከየት ነው የመጣሁት ማለት የመጀመሪያ ጥያቄ መልስ ማጣት። ስለማታቃት እናት ስለማታቀውን አባትህ ስለማታቃቸው እህት ወንድሞች ማሰብ በጣም ያስጨንቅ። አይዞሽ ዳጣ ሁሉ ነገር ይስተካከላል። ደግሞ በቴሌቪዥን እንድፈልጋቸው አደርጋለሁ። ከትልቅ ጣቢያ ጋር እንድቀርብ ያደርጋለሁ። ከምር ነው ሞጌ። የምር ዳጣ ደግሞ እንደዚህ ፈገግ ስትይ ነው የሚያምርብሽ። አንቺ እና እኔ በቴሌቪዥን ላይ ልቀር፣ እሱን ለእኔ ታየው። እኔ በኢቢኤስ ላይ ያፋልጉ ጥሪ እንዲተላለፍልሽ አድርጋለሁ። እሺ በቃ ሙጊ አይደብር። ሉላን አንረሳትም። ሁላችንም የምንፈልገውን ነገር እናገኛለን። ቡራም ልጁ ትታከማለች፣ አንተም ሉላን ታገኛለህ፣ እኔም ቤተሰቦቼን አገኛለሁ። እንግዲህ እንዲህ በማለት መጎስና ዳጣ አብረው ሲጨዋወቱ ነበር። ምሳሌንም ለማጣትም ለማግኘትም አንድ ሳምንት ነው የቀረኝ። ስንት ነው ጋሼ የጎደለ? አምስት መቶ ሺ ብር የሚያበድረኝ ሰው ስላገኘው ተስተካክሎልኛል። ግን አሁን ሁለት ሚሊየን ይቀረኛል። ጋሽ አይዞ ብሩ ይፈለጋል፣ ችግር የለውም። እንዴ ቅድስት ከየት ይመጣል አሁን በአንድ ሳምንት ውስጥ? እንግዲህ ቅድስት አሳቧ ማሰብ ጀመረች። ምክንያቱም በቀደም ዳጣ ድንግልና ይሸጣል ስትላት የነበረውን ሀሳብ እያውጠነጠነች ነበር። ቅድስት አይደል እኔ መሀሊት፣ መጥፎ አወዳደቅ ወድቄ አላውቅም ነበር። አሁን ግን መጥፎ ቦታ ላይ ወድቀኩ። እያስጠነቀቅኩ ነበር ሞገስ፣ እያስጠነቀቅኩ ነበር ዝና። ምን እንዳሰብኩ ታውቂያለሽ መሀሊት? አፍሽ ሲከፈት ቆሻሻ ነገር ነው የሚወጣው እና የተናገርኩት ነገር ውሸት አለው አለው? አዎ ውሸት የለውም። ጦርነት ጋር ልትሸነፊ ትቻያለሽ፣ ግን ማሰብ ያለብሽ የጠቅላይ የሚባሉ መጨረሻዎች ጦርነትን ነው። እሱን ለማሸነፍ ነው ማሰብ ያለብሽ። ምን ቀረን? ቤቱን ሽጦ ሁሉን ነገር ጨራርሷል። እኔንም ፈቶኛል። እንግዲህ ዝናና መሃሌት እንዲህ እያወሩ ዝና ብር እሰጥሻለሁ፣ ብር የለኝ ምን የለኝ ባዶ ላይ ባዶ ሜዳ ላይ ቀርቻለሁ ስትል መሃሌት እንግዲህ ብር እሰጥሻለሁ፣ የመጨረሻው ቦላችን ማስገባት አለብሽ እያለ ነበር። እንግዲህ ዝና ቀድመሽ ሞገስን እንድትበቀይልኝ እፈልጋለሁ ሲላት ለኔቶ ገንዘቡን ስጠኝ እንጂ፣ ችግር የለውም፣ እበቀለዋለሁ በደንብ እያለች ነው። እንግዲህ ማለት ዳጣ አንድ ነገር ላማክርሽ ነበረ፣ ምግቡ መጀመሪያን ብላ እንጂ መሆነች ነው። ቅድስት፣ አይ፣ እምግቡ እስከሚበስል ድረስ እኔን አማክሪኝ። ምን ነው ምነካሽ? እንሺ፣ ምንድን ነው ምንፈልገሽ ነው? ባለፈው ጊዜ ድንግል ይሸጣል አሉ የሚፈልጉ ሰዎች ብለሽ ነበር አይደለ? እና ልቦረሽም ነው ወይስ ምንድን ነው? በቃ አጨረሽ። ገንዘቡ በዚህ ሶስት ቀን ውስጥ ካልተገኘ ምሳሌ ትሞታለች። እሷ መሞት የለባትም እሷ ብድና አይሻልም። እኔ ምክንያቱም ንገሪኝ ካልሽኝ እንደዚህ እንድታረጊ አልመክርሽም። በቃ ባለፈው እንደዚያ ያልኩሽ እየቀለድኩ ነው ዳጣዬ፣ አንዳችን ሙተን አንዳችን ካልተረፍን እንደዛ አይሆንም እኮ፣ እንደዚህ መሆን አለበት ትላታለች አለች። እንግዲህ ቅድስት በጣም በሚያሳዝን ሁኔታ ድንግልናዋን ልሰጥ እንግዲህ አባ ብላታ ላይ ዳጣ ሸኝታታለች። ከባር ውስጥ ሆና ደግሞ እንግዲህ ይቅርታ ጋሼ፣ ይቅርታ ጋሼ እያለች እየደወለች ነበረ። ከዛ በኋላ እንግዲህ አለባበሱንም ምኑንም ዘናንጣ ልካታለች፣ አለች ዳጣ። ከዛ በኋላ ሀዳጣ ደውላ ዳጣ፣ ሰውየው ኮ ሽማግሌ ነው አያቴ ኮ ነው፣ እና ምን ላረገው ነው እያለች እንግዲህ መጠጥ ጠጭ እያለኝ ነው ስትላት፣ መጠጥ እንዳጠጭ ከጠጣሽ ይጫወትብሻል፣ እሱን እንዲሰክር አድርገው እያለቻት ነው ዳጣ፣ እየመከረቻት ነው። እንግዲህ መጎስ አፈላልጎ ገንዘቡን መኪናውን ሻሽጦ ገንዘቡን ለብሩክ ሰጥቶታል። ብሩክ ምሳሌ ማዳን አለበት፣ እኔ የአሁኑን ጠባችንን ሳይሆን የልጅነት ጊዜያችንን ነው ማስበው ብሎ እንግዲህ ለዳጣ ብሩን እንድትወስድለት ወረቀቱን ጽፎ እንግዲህ ብሩክ ባንክ ቤት እንደዋጣው ቼኩን ሰጥቷታል። ስዘል ነበር ብሩክ ብሩክ፣ ዝለል በጣም ደስ ይላል። እንኳን ደስ ያለ። እንግዲህ ጓደኛ ደርሶላለች ችግር ጊዜ ብላ ብሩን ይዛለት ይሄ ቸኩን ይዛለች መታለች ማለት ነው። በጣም ደስ ይላል። እንግዲህ የመጎስን ውለታ መቼም ቢሆን ልጨርሰው አልችልም። እሱ ፈጣሪ ይጨርሰው እንጂ እሱ ፈጣሪ ይርዳው እንጂ እያለ እንግዲህ መጎስን እያመሰገነ ነበር እንግዲህ ቅድስትን ሲያስታውክ ብሩክ፣ ወይኔ ተበላን፣ ቅድስትን በቃ ልድረስላት እያ ላይ ዳጣና ትላለች። ብሩክ ምንም ያልገባው ነገር መሆና ነው መሆነች እያለ ነው። ወይኔ ወርቁ ተበላ፣ ወርቁ ተበላ ትላለች ማለት ነው። ዳጣ ምንድን ነው የሚበላት ይላል ደግሞ ብሩክ እንግዲህ ወርቁ ተበላ ወርቁ ተበላ ያለች፣ እየሮጠች እየሮጠች እየሮጠች ያለ ቀዳጣ ማለት ነው። እንግዲህ ወርቁ ይበላ ይሁን ወይስ አይበላ ይሁን እነሱ እሱን፣ እንግዲህ በድጋሜ ሲመጡን ምን አየው ይሆናል። ስለተከታተላችሁኛ አመሰግናለሁ። ሽክረለከም ላይክ፣ ሰብስክራይብ አድርጉኝ፣ አበረታቱኝ። የምታበረታቱኝን አመሰግናለሁ። የእኔ መልካሞች ማለት ነው ባይ